የኪራን የቤቱን ወረቀት አገኝተዋለች። ቶሎ ብላም አንስታ ሳታነበው ለኪራ መስጠት አለባት። መሩ ያስቀመጠችውን ወስዳ ለሰኔ መስጣት አለባት። ሰኔ ደግሞ አንስታ ካመጣችበት ቦታ ታግታ ልትገደልበት የነበረውን ለኪራ መስጠት አለባት የምትሉ ይቺ ጽዮን የምትባል ልጅ ክርፈፈፍ ያለች ማለት ነው። ከድራማ ውጭ ትወጣ እያላችሁ አብዛኞቻችሁ እየጻፋችሁ ነበር። ጆከር እንግዲህ ሰኒን ከሞት አትርፏታል። ያን ስናይፕ ነው ስኒጵ የሚባል ሰውዬ ሊገላት እንደነበረ፣ ከዛ ተከታትሎ ጆከር ደግሞ ከሞት አወጣት። ወንድሜን ጓደኛዬን ከዳሁት እያለ እሱ ደግሞ በጸጸት ላይ ነው ያለው ሰኒም ደግሞ ጭንቀት ላይ ናት። መን ብለው የጠይቁኝ ሆን እያለች ማለት ነው። አሰላሙ አሊኩም ወረህመቱላሂ ወባረካቱ። ውድና የተከበራችሁ ተመልካቻችን እንደምንላችሁልኝ እንግዲህ ዛሬ እንደምትመለከቱት ጆከር መጥፎ ነገር አልሰራም ወይ ሰው አልገለም ብሎ የሰኔን ሕይወት አትርፎታል ማለት ነው እያችሁ ጓደኞቼ መልካም ጓደኛ ሲኖራችሁ መልካም ነገር ትማራላችሁ ይባላል መጥፎ ጓደኛ ካላችሁ ደግሞ መጥፎን ነገር ትማራላችሁ የሚባለው አሰት የለውም ማለት ነው ምክንያቱም ይህ ሰውዬ ጓደኛው መጥፎ ስለሆነ እሱም ሰው ለመግደል እየተባበረ ነበር ነገር ግን ወደ ራሱ ተመልሶ ሰው አልገልም ብሎ ጆከር ሰኒን ከግድያ ስላተረፋት በጣም እጅግ ጥሩ ሰው ነው። እዚህ ጋር ቅዱስ ይህ ስለምን እያወራ ነው ወደሚለው የድሮ ፍቅረኛው የላከችለትን የእጅ ጽሑፍ አይቶ ዛሬም እንደዚሁ ወረቀት ላይ ተጽፋለች ማለት ነው እያለ በፍቅረኛው እየተገረመ ይገኛል። ውድ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮ ተጠይቃለሁ። እንግዲህ ቻርጀሪም ሊዘጋ መሆኑን በዚሁ ላሳውቃችሁ ብዬ ነው እና ውድ ቤተሰቦች ሰዎች ሰላማችሁ በዚህ ትርፍ ይበልልኝ። ቅዱሴ እንግዲህ እንደምትመለከቱት ተኝቶ ቲቪ እያየ ነው። ናታን እየሮጠ መጥቶ የእሱ ፍቅረኛ የጻፈችለትን ደብዳቤ ይሰጠዋል ከዛ ቅዱስም ብድግ ብሎ ምንድን ነው ይለዋል። አይ የሆነች ሰላም የምትባል ሴት ናት እየሰጠችኝ ይለዋል። እንዲህ እሷ ናት እንዲህ ብሎ ብድግ አለ። ስለዚህ ሰላም እና ቅዱሴ ይታረቃሉ ወደሚለው ስንሄድ እውነት ይሆናል፣ ውሸት ይሆናል አብረን የምናየው ይሆናል። ተመልካቾቻችን ለዚህ ቤት አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በሙሉ አክብሮት እንጠይቃለን። እንግዲህ እዚህ ጋር እንደምትመለከቷቸው ናታን እና ቅዱስ ቲቪ እያዩ ነው። ቅዱስም ቀጥ ሳይል የእሷን የሰላምን ስም ሲያነሳበት ከያለበት ባኑ ተነሳ ማለት ነው። መሩ እንግዲህ እንደምትመለከቷት ጽዮን የምትባል ክውርር ልጅ በጣም አናዳታለች እና አሁንም ጽዮን ምናምን እያለች እየተበሳጨች ነበር። ጽዮን ደግሞ ስራ ሽሽት ወደ ናሆሜ ቤት ትመጣለች። አለምዬ ይህ ስራ ስሪ ስትላት እየሸሸች እየመጣች ከነ ናሆሜ ቤት ትቀመጣለች። ከናሆሜ ቤት ደግሞ ስራ ስሪ ስትባል አልሰራም ትላለች። እኔ እኮ ላርፍ እንጂ ስራ ልሰራ አልመጣሁም ትላለች። አለምዬ በዚህ ሁኔታዋ ትጠላታለች ወይ ከቤቷ ታባራታለች የሚለውና አብረን የምንመለከት የምናይ ይሆናል። ውድ ተመልካቾቻችን ለዚህ ቻናል ለአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ተመልካቾቻችን ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምትሰጡኝ ክብር ከልብ ከልብ አመሰግናለሁ። አሁንም ከጎኔ የሆናችሁ እንድታበረታቱኝ እጅግ በአክብሮት ጠይቃችኋለሁ። ራኬብ ሰኒ ሀልጋቸው ላይ ቁጭ ብለው እንደሚያወሩት ይህቴ፣ ትንሽ እኮ ተረጋጊ ብዬ ነው ስለ ነገሩ ያልጠየቁሽ። ነገሩ ፖሊስ ጋር ደርሷል። ስለዚህ ይህ ጆከር የሚባለው ልጅ እና አንቺ እኔ ጋ ፖሊስ ጣቢያ ተከትላችሁ ሄዳችሁ ቃላችሁን እንዲሰጡ ፈልጋለሁ ትላታለች። አይ ይህቴ፣ እኔ እኮ ትችዋለሁ በቃ። አይ ይህማ ፖሊስ የህግ የያዘው ነገር ስለሆነ ትችዋለሁ ብሎ ነገር የለም። ስለዚህ መሆን ያለበት ነገር የሆናን ትላታለች። እሷም ደግሞ አይ ይህቴ በቃ ይቅርብኝ ትላታለ። የሚቀር ብሎ ነገር የለም። ምክንያቱም ይህ የሕግ እጅና የፖሊስ እጅ ስላለበት ይቅር ብሎ የሚወራ አይደለም። እና ሁለቱም ሁሉም ነገር መሆን ያለበት የሆናን ትላታለች። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በዚህ ተደራፊ በሌለ በእያንዳችሁበት ቦታ ሆናችሁ የምትከታተሉ ተበጋጭ ሰላማችሁ በዚህ ተደራፊ እንደልኝ ጊዜ መጻፋት እና ጊዜ እንደው እዚህ ጋር እንግዲህ እንደምትመለከቷቸው እህትና እህቱ ማለት ነው ቁጭ ብለው ይገኛሉ። ምን እያደረጉ ነው ወደሚለው ስንመለስ አብረን የምናየው የምንመለከተው ይሆናል። እና አይ እህቴ፣ መሆን ያለበትማ የሆነ ግዴታ ነው። ይህ ነገር ካልሆነማ በጣም ብዙ ነገሮች ይበላሹብኛል። ይህ ከህግጅ ስለሆነ ልጁን ንገሪውና በጠዋት ከፖሊስ ጣቢያ መሄድ ያለብን ትላታለች። እሷም ደግሞ እንዲ ራኪ አረቴ፣ ይቅርብን። እኔ ምንም ችግር የለውም ትቸዋለሁ። ዋናው ነገር የኔ መምጣት ነው። ስለዚህ እኔ መሄድ አልፈልግም ትላታለች ማለት ነው እህትየዋ ከዛ አይ ነገሮችማ ማ መሆን አለባቸው ትላለ። እዚህ ጋር እንግዲህ ትላንትና ወንድሜ ነህ እያለች ስታስቀናው የነበረችው ሜሪ ዛሬ የሰላምን ፍቅረኛ ስታይ ቅዱስ እያለች የሰላምን ፍቅረኛ ስታይ በጣም በቅናት የተወጣጠረችው እና በጣም በቅናት ልትሞት የነበረችው ሜሪ አብረን የምናያት ይሆናል። አይ ሜሪ፣ አንቺ እኮ ወንድሜ ነህ ወንድሜ ነህ ብለሽኛ ብሏት እሱም እርፍ አለ። እውነቱ ነው ናታንን ወንድሜ ነህ ብለው ነበረ ታዲያ ምን ተፈጠረ ዛሬ ቅዱሴን ፍቅረኛ ስታገኝ እሱን ወንድሜ ብላ ካስደነገጠችው በኋላ ዛሬ ላይ ምን ይፈጠርልኝ ምን ይጠበስልኝ ብላ ነው ማለት ነው ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ አርጉ ባላችሁበት ደግሞ አንድ ታሪክ ልንገራችሁ በህይወታችሁ ስትኖሩ ለሰው ልጅ መልካም ማሰባችሁን እንዳትረሱ። የምንጊዜም ምክሬና የምንጊዜም ማስጠነቀቃችሁ ነገር ቢኖረኝ ለሰው ልጅ ማለት ነው የያዙትን ወርቅ መጀመሪያ ከማጣጣል ከፍ ከፍ ማድረግ ይሻላል። አያችሁ፣ አንዳንድ ነገሮች ሳናውቃቸው ጣልጣል እናደርግና እነዛ ነገሮች ጊዜ ካለፈ በኋላ ዋጋ ያስከፍሉናም ማለት ነው ቤተሰብ እና ሁላችሁም ሰብስክራይብ አድርጉ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሆኖ በእጃ ያረዙት ወርቅ ምን አይለም ነው የሚባል ትረስ ነበረው ማለት ነው። እና መጀመሪያ ለራሳችሁ ይህ ነገር ይመጠነኛና ይመጠነኝም ብላችሁ ጊዜው ሳያልፍባችሁ ዋጋችሁን ሳያስከፍላችሁ በጊዜ ወደዛ ነገር ዋጋ እንድትከፍሉ መሆን አለባችሁ ማለት ነው ቤተሰብ እዚጋ እንግዲህ እንደምትመለከቱት በዛብህ ሚስቱን በዱላ ቀጥቅጥ ቀጥቅጦ ካባረረ በኋላ አሁን ከጠፋች በኋላ ቢያለቅ ሰው ወዳ ቢቀነጠሰው ወዲህ ቢቀነጠሰው ምንም ዋጋ የለውም። ሴት ልጅ ደግሞ አንድ ጊዜ ከቆረጠች ቆረጠች ነው። ምክንያቱም በሕይወቷ ማለት ነው፣ ለፍቅርም ሆነ ለትዳርም ሆነ በጣም ብዙ መስዋዕትነትን ትከፍላለች። በጣም ብዙ ነገሮችን ታሳልፋለ ሴሌ ማለት ነው። ነገር ግን ደግሞ የሆነ ነገር በመካከላቸው ከተፈጠረ ሙስታሂል ወደ አሳልፈቸው ህይወት እንደማትመለስ በዚሁ አጋጣሚ ለወንዶች ማስጠነቀቃችሁ ነገር ቢኖር ማለት ነው እና ብርቅዬም በዱላ ሲቀጠቀጥ ሲቀጠቀጥ ኖሮ እሷም ከሄደች በኋላ እንኳ አላስታወሰችው። የሚያስታወሰችው ፍቅረኛዋን ነበር ማለት ነው። ይህ ባልተብየውማ ምንም ትዛላላትም። ተሽዬ ያለች ለድሮ ፍቅረኛዋ ነበር የደወለችው ማለት ነው። እና እሱ ደግሞ በደስታ ፍንድቅድቅ ብሎ የእርሻ መሬቱን እና እንዲሁም ደግሞ እህሉን ሽጦ እሷ ወዳለችበት ወደ ከተማ እጓዛለሁ እያለ ይገኛል። ጽናት እንግዲህ እዚህ ጋር ሁሉ ነገር ከብዶኛል እያለች ነው። እውነትም ጽናት ሊከብድሽ ይገባል። ሌላ ሰራተኛ አንጥቶልሽን ጉድሽን አጣቂም አንቺ ሁላችሁም ቤተሰቦች ሰብስክራይብ አድርጉ። ለዚህ ቤት አዲስ ሲሆናችሁ አበረታቱኝ። እዚ ጋር ሰኒ ተወጣና ጆከር ውጭ ነበርና አቶ ላይ የጠሩት ነው ትለዋለች። እንዴት የጠሩኝ አላቅልም ባክላ። ለአንዳንድ ጥያቄዎችም ሊጠይቁም ይችላል። ና እንግባ፣ ትለዋለች እባክሽን፣ አልገባም ሂዷን በያቸው፣ እነሱ ከሄዱ በኋላ እመጣለሁ ይላታል። አይ ለምን እንደዚህ ትላለህ ና ቶሎ፣ ትለዋለች እሱም አልመጣም ይላል። ከዛም እሷ ትገባለች። ጆከር እንደምትመለከቱት ከሰኒ የአይነ ፍቅር ቤጤ ኤሳይ ጠልፎ አይቀርም ማለት ነው። እሷም ደግሞ ትንሽ ትንሽ የወደደችው ይመስለኛል። እንግዲህ ጆከር እና ሰኒ ይፋቀራሉ አይፋቀሩም? ወደ ሜዳው ስንመለስ አብረን የምናየው ይሆናል ማለት ነው ተመልካች። እዚህ ጋር ከበሯ ስር ኮች ብሎ ከሞት ያተረፋት ጆከር የሚባለው ልጅ ይህ ነው ማለት ነው። ሰኒን ከሞት ያተረፋት ያ አውሬና ያ ጭራቅማ ሊገላት ነበረ። ነገር ግን ይሄ ደግሞ ሕይወቷን ስላተረፈው እጅጉን ከልብ ልታመሰግነው ይገባል ማለት ነው። ቤተሰቦቻችን ሁላችሁም ሰብስክራይብ አርጎ፣ እዚህ ጋር ሌና እና ጨበሪቷና ብርቅዬ ከኪራይ ቤቱ ነው እያወሩ ይገኛሉ። ስለምን እያወሩ ነው ወደሚለው ስንመለስ፣ ብርቅዬና ሌና ከሰራተኛ በጣም ትስቃለች። ለምንድን ነው የምትስቂው? ምናምን ስትላት የሆነ ቀን እኔና ተሽዬ ቁጭ ብለን ትላታለች እንዲሁ በዛ በት ሲመጣብን የህሉን ምና ገለባ ተበል አንስተን ከቅንጭላታችን አደረግን፣ እሱማ አላየንም ሄደ ትላታለች። እንዲህ የድሮ ፍቅራችሁን እያስታወሽልኝ ነው ማለት ነው ትላታለች። እሷማ አዎ ትላለች። እና አንዳንድ ሰዎች እየመጣችሁ ኮሜንት ላይ የጻፋችሁ ማለት ነው፣ አማርኛ አይደለም እንደ የሚያወሩት አማርኛ የምትተረጉሙ የምትሉ ልጆች አላቸው። አማርኛ ቢሆንም አንዳንድ ልጆች አማርኛ የማይሰሙ ስላሉ ለእነሱ ነው። ገባህ ሴትም ሆሽ ወድ አንድ አይሉ ሁለት ጊዜ አንቺ አማርኛ አይደለም እንዲህ የምታወሪው፣ እነሱ አማርኛ አይደለም እንደሚናገሩት፣ ይኔ አማርኛ ይመስል መሰለኝ። በነገራችን ላይ በፈለግከው አይነት ልተረጉመው ትችላለህ። ለምሳሌ አንተ አማርኛ ትሰማም ማለት ነው። በኦሮምኛ ከሆነ የምፈልገው ኦሮምኛ ልተረጉምልህ እችላለሁ። እንግሊዝኛ ከሆነ በእንግሊዝኛ፣ አልያም ደግሞ አርበኛ ከሆነ በአረበኛ፣ እንዲሁም ደግሞ ትግርኛ ከሆነ በትግርኛ ልተረጉምልህ ይችላለሁ። ግን ለጊዜው አማርኛ ነው። አማርኛ የማይሰሙ ብዙ ልጆች አሉ። ምን ችግር አለው ብተረጉምላችሁ? ለማንኛውም እንግዲህ አንዳንድ መቀኛ አይጠፉም። አይመለከትህም። አንድ አይለ ሁለት ይጽፋህን፣ ሶስተኛ ከጻፍክ ግን ወየውልህ። ምክንያቱም አንተ ይህ ማለት አማርኛ አትችልም ማለት ነው። ስለዚህ አያገባህም። እኔ በፈለግኩት አይነት የመስራት መብት አለኝ። በገዛ ቻና ላይ የፈለግኩትን ነገር ማድረግ ማንም ከልካይም ሆነ ማንም አዛዥ የለኝም። ጠይቅ። የሚመለከተም ያገባህ ጉዳይ የለም። የራስን ህይወት ወይም የራስሽን ህይወት ለመኖር ሞክሩ ማለት ነው ፕሊዝ። በሰው ህይወት እየገባችሁ አታማስሉ። ያልተጻፈላችሁን አታንብቡ። እኔ መከታተል ማየት ካልፈለክ ደግሞ ላሁን ማሳለፍ ትችላለህ ወይም ማሳለፍ ትችላለሽ። አንዳንድ ምቀኛ የሆናችሁ ሰዎች አላችሁ። ምክንያቱም በሰው ህይወት በማያገባችሁ ጥልቅ የምትሉ አማርኛ ወራው፣ ትግርኛ ወራው፣ ኦሮምኛ ወራው፣ ጉራገኛ ወራው፣ ስልጠኛ ወራው የራሴ የራሴ ስራ እስከሆነ ድረስ እናንተ የሚመለከታችሁን ብቻ ነው ማድረግ ያለባችሁ። ስለዚህ የወደደ ሰው እየተከታተለኝ ነው፣ የጠላ ሰው ደግሞ እያሳለፈኝ ነው። አይደልኝ? ስለዚህ ፕሊስ በስራያ ትግባ እና ይቅርታ ደግሞ ይህን ስላልኩ አንድ አይሉ ሁለት ኮሜንት ስላየው ነው ማለት ነው። እና ቤተሰብ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በሰው ህይወት እየገባችሁ አታማስሉ፣ የራሳችሁን ህይወት ለመኖር ሞክሩ ማለት ነው። አያችሁ አንድ ነገር በሰው ህይወት ስንገባ ብዙ ዋጋ ሊያስከፍለን ይችላል። እና በራሳችን ሙድና በራሳችን ህይወት የምንኖር ከሆነ ምንም ነገር የሚጎልብንም የሚቀንስብንም ነገር የለም ማለት ነው። እና መሮ ምን እያደረገች ነው ወደሚለው ስንመለስ ስንመለስ መሮቺ መድጮ አምሮባታል። እውነት ለመናገር ታዲያ ልጁ አይወለድም ወለድም ከጓደኛዋ ከጓደኛዋ ጋር ተገናኙ። ከሰኒ ጋር በጣም ደስተኛ ሆነዋል። እና ጥያቄ በዛ ሲያረጉባቸው ጥያቄ የጠየቋት ይገኛል። ሰኒን አይ አጠይቁኝ፣ ይህም በሌላ ጊዜ ጠይቁኝ ይሻለኛል። አሁን ግን ምንም ነገር እንዳጠይቁኝ። ቅዱሴም እሺ በቃ ምናምን ይላታል። እዚህ ጋ ናሆም እንግዲህ አይኑን አፍጦ እየጠየቃት ይገኛል። እሷ ደግሞ ባካችሁን ለዛሬ ደክሞኛል ጥያቄ ምንም ነገር ጥያቄ አጠይቁ ትላቸዋለች። እህትሽ እኮ እንደ ነብርም እንደ ሰውም አድርጓት ሰው ልፈጅ ነበረ ይሏታል። ምን አደረገች ባካችሁ ንገሩኝ ትላለች። እዚህ መሀል ሰኒ ከሰኒና ከምሮ መካከል ደግሞ ማጣተ ደብለ የጽን ሰርግ ብሎ የምትሉ የኪራና የጽናት ሰርግ ይሁን፣ ምክንያቱም በጣም ሳይጋቡ ብዙ ጊዜ ይኖረዋልና መጋባት አለባቸው የምትሉ ማለት ነው። ሁላችሁ ወደው ወዳችኋለሁ፣ አከብራችኋለሁ። ይሄ ጋ ውጭ ብለው እንግዲህ ሜሪና ናታን ጋህዋ ምናምን ካፌ ውስጥ እየጠጡ ይገኛሉ ማለት ነው። እና ውድ ቤተሰቦቼ ወዳችኋለሁ አከብራችኋለሁ። በቀጣይ በሀሪፍ በሀሪፍ ቪዲዮዎች ውስጥ እስከምንገናኝ ደህና ሰንብቱልኝ። እንግዲህ ጉንፋን ይዤ ነው መሰለኝ ዛሬ እንደምትመለከቱ የድምፄንም እየዘጋጋኝ ነው። ትንሽ አሞኛለም፣ ጅስሜ ሙቀት ምናምን አለኝ ማለት ነው። እና ኮሮና ገብቷን እያሉ ነው። እራሳችሁን ጠብቁ ውድ ሀገሬ ልጆች እኛ ቤት አሁን ሁለት ልጆች ታማዋል። እንግዲህ እኔንም ሊጋባብኝ ይሁን አላቅም። ያው ኮሮና እንደገባ በየሁሉም ቤት በአንዳንድ ቤት ታማዋል። የኔ ልጆች ድምጻቸው ድረስ ተዘግቷል ማለት ነው። እና አላህ ይጠብቃችሁ በያላችሁበት ቦታ ይጠብቀ ማለት ነው። እና አንዳንድ ልጆች ስለተናገርኩኝ በጣም ይቅርታ። ምክንያቱም ባለፈው ጊዜ እንደዚሁ አማርኛ አይደለም፣ እንዲ የሚነሱ የሚያወሩት አንቺ በአማርኛ የምተረጉም የላቸው ጽሁፍ ራሱ ወይም ጽሁፍሽ በደንብ አርገሽ ለመጻፍ ሞክሪ። አንቺ አማርኛ አይደለም የምትጽፊው ራሱ ማለት ነው። እና ለየት ለየት ታርጋችሁ ለመጻፍ ሞክሩ፣ ለመነበብ እንድመች ማለት ነው። ወይኔ በላቸው አለ። ጋሼ አያሌው እንግዲህ ተመልከቷቸው፣ ምን እያሉ ነው ወደሚለው ጽዮንና ግን ተዋውር ድርት እያደርጓት ይገኛሉ። የተባት ሽመት የጅም ተመለሽና ስራውን አለምዬን ታግዣታለሽ። ስራ ሽሽት እሷ ግን እየሄደ ነበር ከመሩ ቤት ትሄዳለች። ጓደኞችን ላገኝ እያለ ማለት ነው። አንቺ ምን ጓደኛ አለሽ? እና አውሪ እዚጋ እንግዲህ ተሰማ ብርቅዬ ደውላለን ለባሏ ሂዶ ደስ ብሎኛ ለህሊን የሚገዛኝ ሰው ከነ ምርቱ የሚገዛኝ ሰው። አንተ ሰውዬ ታማሃል፣ እንዲ ከነ ምርቱ ነው የሚገዛ አንተ በቃ ለየልህ አብዲሃል እያለ ሙድ ይዝበታል ማለት ነው። ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለው። ሰላማችሁ ብዝት ትርፍርፍ ይበልልኝ ሁላችሁንም ውስጥ እያላችሁበት ቦታ የአላህ እዝነት እገዛው መረቷ የላያችሁ። በቀጣይ ቪዲዮ እስከምንገናኝ ደህና ደህና ደህና ደህና ሳንበትም እያልኩ የምሰናበታችሁ ይሆናል። እንግዲህ እዚህ ጋር ሶስታቸው ከመገናኘታቸው እየተሳሳቁ ይገኛሉ። ራኬ በህትሽ በጣም ነው የምትወድሽ ማለት ነው እየተባባሉ እንዲህ ያለ እሷ ህይወት ባዶ ነው እያለች ራኬ ም ትገኛለች። እዚህ ጋር ናሆሚም ፈገግ ብሏል ማለት ነው በጣም ራኬ ብን ጠልተዋት ነበረ ማለት ነው። እዚህ ጋ በጣም ደስ አይሉ ጓደኛሞቹ እንደዚህ ኩነው ሲገናኙ፣ ሰኒ ምንም ነገር ሳትደረግ በመገኘቷ እጅጉን ከልብ ደስ ብሎ እና ማለት ነው። የምር ኪምሮን መጥቶ የሰኒን የተሰበረ ልብ ሊጠግ ነው ይገባል ማለት ነው። ወይም ይሄ ልጅ አፍቅራ በስ በቅናት ነፍሶ ከምትወጣ ቢመጣ ይሻለዋል ማለት ነው። ውድ ቤተሰቦቼ ሰላማችሁ በዚህ ተረፍረፍ ይበልልኝ እላችኋለሁ። በዚህ ጋር እንደምትመለከቱት አለምዬ በጣም እየከፋት ይገኛል። በጽዮን ምክንያት እንዲችል ምን ሆና ነው እያለ ጽዮንን በጽዮን ትናድዳለሽ ማለት ነው። እና ውድ ቤተሰቦች በያላችሁበት ቦታ በሰላም በደስታ በፍቅር ያገናኝን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ